ከየትኛውም ሴት ጋር አይደለም፣ ከሶሲ ጋር ከማንም ጋር እንደፈለገ መሆን ይችላል። ለብሩክ መልካሙን ሁሉም ሁሉ እመኝለታለሁ። ህይወት ይቀጥላል። እንደሰማችሁት እንግዲህ ሀይሚ ከብሩክ ጋር ለመለያየት ከጫፍ ደርሳለች ወስናለች ማለት ነው። የራሴን ኑሮ መኖር እፈልጋለሁ፣ ብሩክንም ማጨናነቅ አልፈልግም፣ ከፈለገው ሴት ጋር መሆን ይችላል፣ ነጻነቱን መንፈግ አልፈልግም ነው እያለች የምትገኘው። በዚህ ጉዳይ ላይ እንግዲህ ስለ ተመልካችም ሀሳብ አስተያየት ሰጣለች፣ እንዲሁም ደግሞ ስለ ዳኒም የሚያዳግም መልስ ሰጣለች እሱም ወጦ ያለውን እውነታ እንዲያስረዳ ነው ባክን ብላ እንግዲህ የተናገረችው ለእሱ መልእክት ያስተላለፈችው ማለት ነው። ብሩክም እንግዲህ ደጋግሞ ቢደውልላትም ሀይሚ ማንሳት እንዳልቻለች ተናግራለች። ብሩክም ለምን እንደማታነሳ ቢጠይቃትም በቃ ባወራ ስለማልፈልግ ነው እያለች ነው የምትገኘው። ለነበራት ጊዜ እንግዲህ ተመልካችንም ብሩክንም አመስግና እንግዲህ የብሩክና የሀይሚ መጨረሻ እንደሆነ ተናግራለች ማለት ነው። በሕይወቷ ላይ እንግዲህ ትልቅ ለውጥ እንዳለ እና በጣም የለፋችበት የጓጓችበት ነገር እንደሆነ ተናግራለች። ያ ነገር እንዲሳካል ጸልዩ፣ ስትልም እንግዲህ መልእክት አስተላልፋለች። እና ብቻ በጣም አሳዛኝ ነገር ነው እየተፈጠረ እየሆነ ያለው ነገር። ብሩክም እየለመናት ይገኛል። ሀይሚ ደግሞ እንግዲህ በውሳኔ የምቀይረው ሀሳብ የለም። በቃ አንተ እንደፈለክ መሆን ትችላለ። እኔም የራሴን ህይወት ማስተካከል አለብኝ የራሴን መንገድ መያዝ አለብኝ ነው እያለች የምትገኘው። ትልቅ አዲስ ነገርም ለወደፊት ይኖራል፣ ለተመልካቾችም የማስተላልፈው ነገር ይኖራል። የማሳካው ነገር አለ የለፋውበት ነው እያለች ትገኛለች። ያ ማለት እንግዲህ ወደ ውጭ ሀገር ልትሄድ እንደሆነም እንግዲህ መረጃ እየሰማን እንገኛለን። አጠቃላይ ግን እስኪ የሀይሚና የብሩክ እጣፋንታ ወይም ደግሞ የወደፊት ህይወታቸው ምን ሊሆን ይችላል የሚለውን ነገር እንግዲህ እናያለን ሀይሚም ደግሞ በዚህ ጉዳይ ላይ ወይም ደግሞ በዚህ ሀሳብ ወይም ደግሞ በመጣው በሶሲና በብሩክ መሀል የሰማችው ነገር ምንድን ነው በዚህ ልክ እንድትጨክን ያደረጋት በዚህ ልክ ከብሩክ ለመራቅ የወሰነችው ነገር በዚህ ልክ ከብሩክ ብሩክን አጥታ ወይም ደግሞ ከብሩክ ተለይታ አንድ ቀን አይደለም በቃ ውሉ ብዙ ዓመታትን ሊባል ይችላል ወራትን በሚባል ደረጃ ተለያይታ ለመኖር እንድትወስን ያደረጋት ነገር ምንድነው? የሚለውን ነገር እንግዲህ ብሩክም ጥያቄ ጠይቋታል፣ ልትመልስ አልቻለችም። እንዲሁም ደግሞ ተመልካችም ጥያቄ ምልክት የሆነባቸው ብዙ ሰዎች አሉ። ምንም እውነታውን ይፋ አላደረገችም። ባጭሩ ግን ብሩክ በጣም እንዳስከፋትና አላደለ ያለው ነገር ምንም ደስ እንዳላላት ሁለተኛ ሰው መሆን እንደማትፈልግ መደረብ እንደማት በቃ የኔ የምትለው ሰው አንድ ሰው ወይም ደግሞ የኔ ነሽ የሚላት ሰው አንድ ሰው ብቻ እንዲሆን ወይም ደግሞ የአንድ ሰው ብቻ መሆን እንደምትፈልግ ነው የተናገረችው። እና ብሩክ ደግሞ ከሰው ሲጋ ያለውን ነገር በጭራሽ በቃ አልፈለገችም፣ አልፈቀደችም፣ አልወደደችም እና ያ ነገር እንግዲህ ያስቀጥለኛል ብላ ስላላሰበች ይህን ነገር ከዚሁ አቋርጣ ወይም ደግሞ አቁማ ወደ ራሷ መንገድ፣ ወደ ራሷ ሕይወት ለመሄድ ያሰበች ይመስላል። አጠቃላይ እስኪ ስለ ሀይሚና ስለ ብሩክ እናውራ። ተሳዳቢዎቹ መሳደብ ከመጀመራችሁ በፊት ቪዲዮን እስከ መጨረሻው አይታችሁ ሀሳብ አስተያየት እንድትሰጡ ባካችሁ። ላለ ሁሌ እንደምላችሁ ማለት ነው በቅድሚያ በያላችሁበት ሰላማችሁ ይብዛ እንግዲህ ብዙዎቻቸው የጨረቃ ፋሚሊዎች ሌሎቻቸውም የሀይሚንና የብሩክን ፍቅር እንግዲህ የት ደርሳል የተባለ በቃ በጣም ብዙዎቻችን በጉጉት የምንጠብቃቸው በጣም አድገው ከፍ ያለ ደረጃ ላይ ደርሰው ተለውጠው ተቀይረው ብቻ ብዙ አዳዲስ ነገሮችን እንድናይባቸው ትልቅ ተስፋ ጥለንባቸው ነበር። ነገር ግን ዛሬ ላይ እንዲሁ ነው፣ ልክ እንደ ሌሎቹ ነው። ስናያቸው በጣም ያሳዝናል። እና ብዙዎቻችሁ ልባችሁ የተሰበረ ሰዎች አላችሁ። እስከ ማልቀስ የደረሳችሁ ሰዎች አላችሁ። በጸብ ብላችሁ ብላችሁ ተከፋፍላችሁ አልሆን አለ። ከዛ አንዱ ናችሁም አልሆን አለ። አሁን ደግሞ በጣም እየተማጸናቸኋቸው ነው ያላችሁ ወደ ራሳቸው እንዲመለሱ በፍቅር እንዲመጡ፣ ግን ሀይሚ ይሄ ነገር ግድ የሰጣት አይመስልም። ብቻ ግን ቆራጥ ውሳኔ ወስናለች ማለት ነውና በዚህ ልክ ሊያስወስናት የቻለው ነገር ምንድን ነው የሚለውን ነገር እናወራለን። ዳኔና ሀይሚ ምንም ነገር እንደሌላችሁ አውቃለሁ። ሜቢ እንደዚህ እያለች እያለችው የሰማውትን ኢንፎርሜሽን ልንገራችሁ። ለተቀን ሙሉ ደብቅያችኋለሁ። ዳኒ ቤት ስትሄድ ሀይሚ የሆነ ቪዲዮ ቀርጿታል። ያ ቪዲዮ ግን ሀይሚ ወዳ ወይ ደግሞ ፈልጋ ፈቅደ የተቀረጸችው ቪዲዮ ሳይሆን ብሩክን እንዳያሳስረው ለብሩክ ስትል ነው መስዋዕትነት ለመክፈል የተዘጋጀችውና ና በዛ ሰዓት የተቀረጸባት ቪዲዮ አለ የተያዘባት ቪዲዮ አለና ዳኒ በዛ እያስፈራራት እንደሆነ ነው እኔ መረጃው የደረሰኝና ሃይሚ እና ዳኒ በምንም ተአምር ሃይሚ ከብሩክ ምንም ነገር አጣ ዳኒ ጋር ትሄዳለች ብዬ በምንም ተአምር ስለማላምን እንደው አብሮ ተኝተው እንኳን የእውነት አርግዛለት እንኳን ባይ ማለት ነው ውሸት ነው የምለው አላምንም። በጭራሽ ሃይሚ እንደዚህ የወረደ ነገር እንኳን አታደርግ በጭራሽ ማለት ነውና እና እተማመንባታለሁ እንኳን ምንም ነገር ሳታደርግና ተናግራለች ያለውን እውነታና እኛ አሁን አንቺ አምነንሻል። ሶሲ ብዙ ነገር ብላለች። ከዳኒ ጋር ጸጉሯን እየነካት ነበር፣ በጣም ተቀራርቦ እያወሩ ነበር። ብዙ ነገር ብላሻለች። በድብቅ ቤት ውስጥ ምን ትሰራለች? ብዙ ነገር ብላለች እና እኔ አንድ አንድ አንድ ፐርሰንት ራሱ አልተጠራጠርኳትም ከዳኒ ጋር ምን እንደዚህ ምንም ከብሩክ ያጣችው ነገር ስለሌለ እንዴት ብላ ነው ዳኒ ጋር ምርጫው አድርገው ልትሄድ የምትችለው? በጭራሽ ምንም ልታየውም ልትመለከተውም አትችልም። እና ይሄንን ነው የሚለውና ሀይሚ ደግሞ ልክ ብሩክንም እንደዛ ብለሽ ብታሚ መጀመሪያ ጥሩ ነበረ፣ ነገር ግን ያው ተሳስተሻል። ሰው ነሽ፣ ስጋ ለበስ ነሽ፣ ፍጹም አይደለሽም ወይም ደግሞ ድንጋይ አይደለሽም። ድንጋይ ስለማይነሳ ስለማይንቀሳቀስ ስህተት አይሰራም። እዛው ቁጭ ነው የሚለውና በሰዓቱ ያኔ ተፈጥሯል፣ አልፏል። ያለ ባለፈ ነገር መወቃቀስ የለብንምና አሁን ስለ ዛሬውና ስለ ወደፊታቸው ነው በደንብ ማውራት ያለብን ብዬ ነው የማስበውና ሀይሚ ዳኒ ያሳያት ቪዲዮ እንዳለ እና ብሩክ ደግሞ ያደረገው ነገር እንዳልተዋጠላት ከሶሲ ጋር በጣም እንደሚግባቡ፣ በጣም እንደሚቀራረቡ፣ በጣም ቤስት ፍሬንድ እንደሆኑ ነው እየተናገረች የምትገኘው። እውነት ነው። አንድ ሰው እንደኔ እንደኔ ፍቅረኛ ካለችው የወደፊት ሕይወት አጋሬ ትሆናለች ብሎ የሚያስባት ሴት ካለች በሕይወት ውስጥ ሌላ ተጨማሪ ሴት በሕይወት ውስጥ አይደለም ቤስት ፍሬንድ ልትሆን ይቅርና ጓደኛ መሆን ራሱ ከባድ ነው እና ብቻችሁን እያላችሁ ችግር የለውም። አንድ ወንድ ልጅ አርባ ሀምሳ ሴቶች ቤስት ፍሬንዶች ሊሆኑ ይችላሉ። ኢትስ ኖርማል ነው። ሴቷን ብትሆን ብዙ ወንዶች ቤስት ፍሬንዷ ሊሆኑ ይችላሉ። ግን አንድ የኔ ህይወት የምትለው ሰው ወይ ደግሞ አንድ የህይወቴ ናት ብሎ የሚያስባት ሴት ካለች ከእሷ ጋር ነው ሁሉ ነገሩ የሚሆነው ሀዘንም ደስታም ማጣትም ማግኘትም መመካከርም ምንም ምንም ካለ ከእሷ ጋር ነው ህይወት ማድረግ ያለበት ሌላ ሶስተኛ ወገን አያስፈልገውም እና ሀይሚ ይሄ ነገር አላስደሰታትም ግን ይህን ነገር በግልጽ አልነገረችሁም ለብሩክ አሁን ደግሞ ሀይሚ ስህተቷን ልነግራችሁ ነው አልነገራችሁም በግልጽ እየጠየቃት ነው ስቲል ዳን ያሳያትን ቪዲዮ ለተመልካቾች እንዳወጣ እየገፋፋችሁ ነው። ግን በጭራሽ የብሩክን ጉድ አውጥቼ መናገር አልፈልግም፣ ሚዲያ ላይ መናገር አልፈልግም፣ ማውጣት አልፈልግም ነው እያለች የምትገኘው አሁን በዚህ ዘመን ማለት ነው። አንድ ነገር ልንገራችሁ የሀይሚን ትክክል ያልሆነ ነገር ትክክል አይደለም ብዬ ነው የማወራው። ለምን ትክክል ያልሆነችው ትክክል ነች ብዬ ላውራ? አልዋሽም። ስለምወዳት ብዬ ስለማከብራት ብዬ ምንም የማዋሸው ነገር የለም። በዚህ ዘመን በፎቶሾፕ የሚሰሩ ብዙ ነገሮች አሉ። ቪዲዮ አይቼ ነው፣ ፎቶ አይቼ ነው ተብሎ የሚታመን ነገር በቃ በዚህ ሰዓት የሚያምን ሰው እኔ ለእኔ በቃ የእውነት አይመስለኝም። እስኪ እንደው ቲክቶክ ላይ ገብታችሁ ኤ አይ የሚባል የሆነ አፕሊኬሽን አለ። ሰዎቹን እስከ መልካቸው እስከ ድምጻቸው እስከ ሁሉ ነገራቸው የሚያቀነባብር ነው። የሌለ የሌለ ነገር አምጥቶ በቃ አቀነባብሮ እውነት እንደሆነ አድርጎ የሚሰራ ነገር ነው እና ኤአይ የሚባል አለ። ሁላችሁም ማየት ትችላላችሁ፣ ቲክታክ ላይ ገብታችሁ ሁሉም ሰው የሚጠቀመው ነገር ነው እና ያ ነገር ባለበት ዘመን ብሩክ አጠገብሽ እያለ እሱን ጠይቀሽ ሁኔታውን መረዳት ማወቅ ስትቺ በቪዲዮ አምነሽ ለዛውም ብሩክ ባላየው ባላመነው ነገር ነው ሀይሚ ጥፋተኛ አድርገው ወይ ደግሞ ይሄ ነገር አስጨክኗት አስቆርጧት ዳኒ ባሳያት ነገር ልትወስን የቻለች ወይ ደግሞ ከብሩክ ተለይታ ለመኖር የወሰነችውና ይሄ ነገር እኔ ይጠቅማታል ብዬ አላስብም። በእርግጥ ህይወት ይቀጥላል። አንዳንዴ ጥሩ ነው የሆነ ህይወትን ማየት በዚህም በዛም ወጣ ውረዶችን ማየት ምናምን ጥሩ ነው፣ ግን ሀይሚ ከብሩክ ተለይታ ጥሩ ህይወት ትኖራለች ወይ የሚለው ነገር ጥያቄ ምልክት ነው። ምክንያቱም የምሬን ነው ምላችሁ ከማታውቁት መላእክ ማለት ነው የምታውቁት ሰይጣን ይሻላል ይባላል ያ ማለት ምንድነው ብሩክ ተንከባክቦ ኮትኩቶ ውሃ ጠጥቶ ማለት ይቻላል እዚህ እንድትደርስ እንድታድግ ያረጋት ወይም ደግሞ ክብሯን ጠብቃ እንድትቆይ እሷም ሴት ናት በክብሯ አትደራደረም ጀግና ሴት ናት እሷም መገዛም እሱም መገዛ ብቻ ለዚህ ፍቅራቸው ለዚህ አንድነታቸው ለዚህ እዚህ መድረሳቸው ሁለታቸው ዋጋ ከፍሏል ግን የብሩክ ለየት የሚያረገው እሷ ሴት ናት በጣም በሴትነቷ አክብሯት ወዷት ሌላ ሰው ምንም አለውላት ብሎ መከታ የሆናት የእውነት ወንድሞቿ እንኳን በስራ ቢዚ ሆኖ ባላገኙ ሰዓት አለውልሽ ያላት ሰው ነው። ብሩክን፣ በእርግጥ በሀይሚ ነው የሚታወቀው፣ በሀይሚ ነው ፌመስ የሆነው ነው። በጭሩ ሁለታቸው ተያይዘው ተጋግዘው ነው እዚህ የደረሱትና እኛም እንደዛ ብለን ነው የደገፍናችሁ። ትልቅ ደረጃ ላይ ትደርሳላችሁ ብለን ነበር፣ ግን መጣችሁ መጣችሁ ነገራቶቹን አበላሽታችሁ፣ እንግዲህ እዚህ ደረጃ ላይ ደርሳችኋል። እና እንደኔ እንደኔ ልል የምችለው ነገር ብሩክ ያን ያህል ምንም የሆነ የወጣ የወረደ ወይ ደግሞ የሚያስጠላ በቃ እንደዚህ ፍቅራችሁ ብትንትን እስኪል የሚያደርስ ጥፋት አጥፍቷል ለማለት እኔ ይቸገራለሁ። ይቅርታ አድርጊልኝ ና ሀይሚ ማለት ነው። ውሳኔ ቶሎ እየወሰንሽ ነው የምትገኙ። ከፈለገው ሴት ጋር መሆን ይችላል ነው እያልሽ የምትገኙ። እኔ እንደው እንደ እንደ አብርሽ ቢሆን እንደ አብርሽ እነዚህ ውስጥ እናስገባውና እንደ አብርሽ ቢሆን ዳኒ ምልት ይቅርታ፣ ብሩክ እንደ አብርሽ ቢሆን ሴት የሚቀያየር ቢሆን ከተለያዩ ሴቶች ጋር የሚተቃቀፍ ቢሆን ከተለያዩ ሴቶች ጋር አብሮ የሚመጣ ቢሆን የሚሰራ ቢሆን፣ እቼ ድሮ ኤክስ ናት፣ እቼ ድሮ ፍቅረኛዬ ናት፣ እቼ ድሮ ሚስቴ ናት ቢል ምን ልሰማሽ ይችላል። አሁን ከሶሲ ጋር ያለው ነገር በአጭሩ እኮ መቀጨት የሚችል ነገር ነው። በቃ ከሶሲ ራቅ፣ እኔ ጓደኝነታችሁ ደስ አላለኝም አልተመቸኝም፣ እንኳን እሱን ሶሲ እራሱ ማሳመን ትችል ነበረ። አሁን ሶሲ እባክሽ ከህይወታችን ውጭ፣ እኔም ወዷዋለሁ፣ ግን የሁለታችሁ መቀራረብ ስላልተመቸኝ፣ በቃ ሁሉ ነገር ገደብ ይኖረው ብላ ሁሉን ነገር መቀየር ትችል ነበር፣ በብልጠት ማለት ነው። ግን ሀይሚ እንግዲህ ሁሉን ነገር ጥላ ለመሄድ ነው የወሰነችው። ከብሩክ መራቅ ነው የፈለገችው። ብሩክን የጠቀመች ነው የመሰላት እና ስለዛ ቪዲዮ አውሪኝ ልልየው ሲላትም ዳኒ ጋር ያለው እሱ ያሳያለው ምናምን ነው እያለች የምትገኘው እና ብሩክም እንግዲህ ልደቷ ደርሷል። እንደው በጣም ያዘንኩት ግን እንባዬ የመጣው ነገር ምን እንደሆነ ታውቃላችሁ? ያ ሁሉ ጊዜ ያ ሁሉ ወራት ሲያለቅሱ አልቅሰን፣ ሲደሰቱ ተደስተን፣ ሲያዝኑ አዝነን እንደዛ ወጠን ወርደን በእነሱ ምክንያት ተሰድበን ዝቅ ተደርገን ተንቋሸን ሁለት መቶ ሺህ አስገብተናቸው አለንላችሁ ብለን ሀይሚን አስገብተናት ብሩክም ቃል ገብቶ የሆነ ሰርፕራይዝ አላት ሁለት መቶ ሺህ ስትገባ ብሎ በተስፋ እየጠበቅን ዛሬ ላይ ሁለት መቶ ሺህ ገብታ ፈጣሪዋንም እኛንም በተረጋጋ ሁኔታ ብሩክንም ከብሩክ ጋ ለብሩክም ትልቅ ምስጋና አቅርባ ብሩክም ደግሞ ለእሷ መልካም ምኞት ተመኝቶ የእውነቴን እምላችሁ ለእኛ እንኳን ትንሽዬ እንኳን ዋጋ ቢከፍሉልን ምን አለበት? እኛ ይሄ ሁሉ ጊዜ ይሄ ሁሉ ወራት በቃ በባዶ ነው፣ እግዚአብሔርን ለማይወደን ሰው ለማያስብልን ሰው ነው ይሄን ሁሉ ስንለፋ የነበረው ብዬ በጣም አዘንኩኝ። ራሴን ወቀስኩት ሁላ ማለት ነውና፣ አንድ ሰዓት ሰላሳ ደቂቃ መተው ትንሽዬ ፕሮግራም አዘጋጅ ሰው ስለነበረን ቆይታ እናመሰግናለን፣ እዚህ ስላደረሳችሁኝ አመሰግናለሁ ብላ ተረጋግታ እንኳን መልካም ምኞቷን አልተመኘችም። የእውነት ፈጣሪዋን ራሱ አመሰግናለሁ አላለችም፣ እና ያ ነገር በጣም አሳዝኖኛል። በእርግጥ ዛሬ ነው ያለችው፣ ግን ዛሬ አደ መቶ ሺህ ከገባች ራሱ ስንት ጊዜ ሆናት? አንድ ሳምንት ራሱ ሊያልፋት ነው እና ሁለት መቶ ሺህ ከገባች ያ ነገር ትንሽ አስከፍቶኛል። እና ብሩክም ቢደውልላት ቢደውልላት ማውራት እንደማትፈልግ ጭራሽ ነው እየተናገረች የሚገኘው። ብቻ ባጭሩ ለወደፊት የሆነ አዲስ ነገር አለ፣ ብላለች ለብዙዎቹ ጥያቄ ምልክት የሆነ ነገር ነው። ሀይሚ ወደ ውጭ ሀገር እንደምትሄድም እንግዲህ መረጃዎችን እየሰማሁ እገኛለሁ። እኔ በዚህ ልክ ጨክና ትሄዳለች ብዬ አላስብም። ግን ይሄ ይመቸኛል፣ ይሄ ይሆነኛል፣ ከብሩክ መለየቱ ይሆነኛል ብላ የምታስብ ከሆነ ውሳኔዋን እናከብራለን። ለምን ማንም ሰው ተገዶ በፍቅር መቀጠል አለበት ብዬ አላስብም። ማለት አሁን ላይ እውነት ለመናገር ሀይሚ በጣም በቃ ተለያይተናል ተለያይተናል፣ የእሱ ና የኔ ነገር አብቅቷል፣ ስለ እሱ የሚያገባኝ ነገር የለም፣ ስለ እሱ የሚጥለኝ ነገር የለም ነው እያለች የምትገኘው ና ብሩክ ነው እንደሁም በአብዛኛውን እየደወለላት እየለምናት የሚገኘው ና ፍቅር በአንድ ሰው ፍላጎት ብቻ አይቀጥልም። እውነት ለመናገር ዛሬ ላይ እኛ ገፋፍተናት ገፋፍተናት ከብሩክ ጋር እንኳን ብትቀጥል ለአንድ ቀን እንኳን እስኪ ሰላም ፈጥረን ልደትሽን እና ክብር ሲላት ለአንድ ቀን ልደቴ ለባክበር ብዬ ህይወቴን አላበላሽም ነው ያለችው። አስቡት እንግዲህ ከብሩክ ጋር ለአንድ ቀን ለዛውም ለሰላሳ ደቂቃ አብሮ ብትሆን ብትውል ህይወቷ እንደሚበላሽ አርጋ ነው የተናገረችውና ይሄ ደግሞ ከባድ ነገር ነው። በአጭሩ ሀይሚ ሆዷ ቆርጧል። ውሳኔዋ በጣም ከባድ ሆኗል እና የነገውን ፈጣሪ ያውቃል። ግን ዛሬ እኔን ልል የምችለው ለወደፊት ሀይሚና ብሩክ ብሩክ ሌላ ሰው ቢመጣ ሌላ ማንነት ሌላ በቃ ጸባይ ሌላ ባህር ይዞ ይዛ ነው የምትመጣው። ሀይሚም ከሌላ ወንድ ጋር ብትሆኝ እንደዛው እና እርስ በእርስ ተግባብታችሁ በቃ በሁለታችሁ መሀል ንፋስ እንኳን እንዳይገባ አድርጋችሁ የድሮ ፍቅራችሁን ብትኖሩ የተሻለ ነው ብዬ አስባለሁ። ግን ሀይሚ ይሻለኛል የምትይ ከሆነ እንደምትጎጂ አውቃለሁ፣ አንቺም ታውቂያለሽ። የእውነት ለመናገር ግን ይሄኛው መንገድ ነው የሚጠቅመኝ ብለሽ መሄዱን ከመረጥሽ ብሩክ ሁሌ ሲለምንሽ አይኖርም። ወይም ደግሞ ሁሌ ብሩክ እየደወለ አንቺ ሳታነሽ ብሩክ እየደወለ ሁሌ እሱ እየፈለገች አንቺ ተፈላጊ ብቻ እየሆንሽ አትቀጥም፣ እና ይሄ ከባድ ነገር ነው። እና ምንድን ነው ልል የምችለው ሀይሚ ተረጋጊ። ሕይወት ይቀጥላል ብለሻል፣ አዎ ይቀጥላል። እና ያለፈውን ጭቅጭቃችሁን ክርክራችሁን ትታችሁ ብሩክ እንዳለው በቃ ራታችንም ተገናኝተን ሰላም አውርደን የራሳችን ኑሮ እንኖር፣ እነሱም የራሳቸውን ኑሮ ይኖሩ ብሏል። እና ያ ነገር ቢሆን የተሻለ ነው። ሶሲ በጣም ባለጌ ናት። አለባበሷ ምንም ስርዓት የሌላት ልጅ ናት። ከነሱ ጋር ማውራታቸው ራሱ የእናንተ ክብር ዝቅ እንዲል ነው ያደረገው። ለማንኛውም ግን ይህንን ነው ልል የምችለው። ሀይሚ በችኮላ አትወስኝ። የቸኮላ አፍስሶ ለቀመ ነው የሚሆነው። አዲሱ ነገር እንግዲህ እኔ የሚመስለኝ ሀይሚ የራሷን ፈተና አስቀምጣ አላውቅም ብዬ ነው የማስበው። ግን ደግሞ ይህንን ማሰብ ራሱ ይከብደኛል። ለምን ሳታምኖ ነው እንዴ? ይህ ሁሉ ጊዜ አብረው የሆነች ብቻ አላቅም ግራ የሚያጋባ ውዝብ የሆነ ውዝግብግብ ያለ ዝብርቅርቅ ያለ ነገር ነው እየተሰማኝ የሚገኘው። ብቻ በእነሱ ጉዳይ እኔ ታምም ያለው እግዚአብሔር እዚህ ይደርሳሉ ብለን እኔ እንጃ፣ ስንት ደረጃ ስንጠብቃቸው እንዲህ ደግሞ በማይሆን ነገር ተጠምደው በማይሆን ነገር በቃ ሲያረጉ ሲያዩ ያማል። ፈጣሪ ይፍተው። ሌላ ምንም ልል አልችልም። የነገውን ደግሞ እናያለን አብረን።